ኤርሚ እንግዲህ ካከራዩ ልጅ ላይ ብር እንዲያበድረው ከለመነው በኋላ ብር ይሰጧል። ከዛም እውነቴን ሐኪም ቤት ይዟት ይሄዳል። ሐኪም ቤት ሲገቡም እንግዲህ ያላሰቡት ነገር ተፈጥሯል። የተፈጠረው ምንድን ነው? ሰላም ጤና ይስጠለኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ የምወዳችሁ የአገሬ ልጆች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዛለኝ። ሙስሊም ወገኖችም ሰላም ብያለሁ በቅድሚያ ለዚህ ቻናል አዳዲስ የምትመጡ ቤተሰቦች ሰብስክራይብ እንደተለመደው አትርሱ። ነባር ቤተሰቦች ደግሞ ቪዲዮን እስከ መጨረሻ ላይክ እያደረጋችሁ አበረታችሁ ማለት ነው። ቀጣ ወደ ቪዲዮ እንሄዳለን። እውነት ድራማ ተለቋል ማለት ነው። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ ባለፈው ክፍል ላይ እውነት በጣም አማት ነበረ። እሷን ለማሳከም ደግሞ ኤርሚም ስራ የለውም አንደኛ እሷም ከእናቷ ጠፍታ ነው እሱም ከአባቱ ጠፍተው ለብቻቸው ህይወትን ሀ ብለው ጀምረዋል። ከዛ እንግዲህ ኤርሚ አከራዩን የአከራዩን ልጅ ብር እንዲያበድረው ጉልበቱ ላይ ተደፍቶ ሲለምን እውነቴ ከበር ላይ የሆነ አያየች በጣም እያዘነች ና እያለቀሰች ነበረ። ከዛም እንግዲህ ው አከራዩም እውነቴን ስለሚወዳት ያበድረዋል። ከዛም ሐኪም ቤት ይዟት ይገባል። ሐኪም ቤት እንግዲህ ለምን እስከዛሬ ድረስ ቆያችሁ ወጣቶች አይደላችሁ እንዴ? በጣም እኳ ሟታል በጣም ተጎድታለች። ለማንኛውም ካስደሳችሁ ዜና ልጀምርላችሁና፣ ባለቤትህ ነፍሰ ጡር ነች ሲለው ኤርሚ በጣም ይደነግጣል። ምን ብላሷም በጣም ትደነግጣለች ማለት ነው። ከዛም እንግዲህ ትከት እንዲረጋጉ ካደረገ በኋላ እሷም ግልኮስ ያስፈልጋታል፣ እዚህ ሆና መታከም አለባት ሲለው፣ ዶክተር እቤት ሄዳ ህክምናውን መከታተል አትችልም ሲለው አይ፣ በፍጹም አሁን እዚህ በጣም ስለተጎዳች ህክምናውን እዚህ ሆና መከታተል አለባት ይለዋል ማለት ነው። ኤርሚም እንግዲህ በማማረቅ ምንም አማራጭ ስለሌለው በሀሳቡ ይስማማል። ከዛ እንግዲህ እውነቴ ጋ ይሄድና ምነው፣ ምን ነው ኤርሚዬ? ምን ነው አባቴ፣ ምን ተከፍታል? ምን አለት እኔ እኮ ደህና ነኝ ብሶባት አላለሁ እንዴ? እኔ እኮ በጣም ደህና ነኝ እያለሽ አይ፣ እዚህ ሆነሽ ህክምናውን መከታተል እንዳለብሽ ዶክተሩ ነግሮኛል ይላትል ማለት ነው። እውነቴም እንግዲህ በጣም ትደነግጥና ያልጋ ስንት ብር እንደሆነ አውቃል ትላለች። ምንም ይሁን ስለዚህ እስካሁን ድረስ አልፈናል ይሄንን እናልፈዋለን። ምንም ይሁን ስለዚህ እዚህ ሆነሽ መከታተል አለብሽ ይላታል ማለት ነው። እሷም በጣም ታዝናለች። ከዛ እንግዲህ ያው የሚያስፈልጋት መድኃኒት ስለነበረ ዶክተሩ ለኤርሚ ጽፍለትና ኤርሚ ሊገዛ ይሄዳል። ከዛ ዶክተሩ ወደ እውነት የገሄድ ነው። እንዴት ነሽ እውነት? ተሻለሽ? አሁን ደህና ነኝ እግዚአብሔር ይመስገን። ዶክተር አንድ ማማክር ነገር ነበረ። ኤርሚ የት ሄደ? መድኃኒቱን ሊገዛ ሄደ። እንዴ መድኃኒቱን ሊያመጣልሽ ስላት አዎ ሊገዛ ሄዷል ትለዋለች። ከዛ አይዞሽ፣ በቅርቡ ይሻልሻል፣ አንቺም ፅንሱም ጥሩ ሁኔታ ላይ ይገኛል። ስለዚህ ይሻልሻል። ራሽ መንከባከብ ደግሞ አለብሽ። እሱንም አንቺ አበርችው እናታለሁ። እንግዲህ ኤርሚ ለዶክተሩ ያለውን ነገር ሁሉ ነገር ነግሮታል ማለት ነው ዶክተሩ እንግዲህ ከሚገባው በላይ ኤርሚንም እውነቴንም በጣም እያገዛቸው ይገኛል ማለት ነው። ከዛም እንግዲህ የኤርሚ አባት አቶ ጌቱ በዛ ጓደኛው በነገረው መሰረት በጣም ስለ ልጁ እያሰበ እየተጨነቀ ነው። ከዛ ጓደኛው እንዲህ ምነው ጌትሽ ፊትሽ ፍትሽ ተረብሿል? ይሏል። አዎ ስለ ልጄ ከሰማው ወዲህ ምንም አይነት ነገር ሰላም አይሰማኝም። የትም ብቻ ይሁን ብቻ አግኝቼ በረዳሁት ታዲያ ጓደኛው ቆይ ምንም አይነት ነገር አልነገረህም? የት እንዳለ አካባቢውን ምኑንም አላወቀም፣ አላገኘውም። ስለዚህ ምን ዋጋለሁ ብቻ የትም ቦታ በሆነ አግኝቼ የበረዳወት እያለ አይዞ ጌትሽ፣ ታገኘዋለህ፣ ትረዳዋለህ፣ ብቻ የትም ቦታ ይሁን፣ እንርዳው፣ እንድረስለት ይለዋል። ጓደኛውም በል ለማንኛውም አሁን እንሄድ ይለዋል ማለት ነው። ከዛ እንግዲህ ኤርሚ አሁንም ዶክተሩን ሄዶ ሶስት ቀን ሞላት፣ አሁን መውጣት አንችልም ይለዋል ዶክተርም አሁን ጤንነቷ ስለተመለሰ መሄድ ትችላላችሁ፣ ነገር ግን በጣም ልትንከባከባት እና ራሷ ልትጠብቅ ይገባል። ስለዚህ ዛሬ መሄድ ትችላላችሁ ይለዋል። ከዛ ኤርሚ ዶክተሩን በጣም ያመሰግንና ወደ ቤታቸው ይሄዳሉ ማለት ነው። ከዛም እንግዲህ እቤት ሲሄዱ አከራይዋ እንግዲህ እናንተ ሰዎች ቤት ኪራይ አትከፍሉም አት ይላል። እሱም እንከፍላለን ይልና ቤታቸው ይገባሉ። እንግዲህ ካሌብ እውነቴን ስለፈለገ በአንዴ ቤት ኪራይ ያስጨምርባቸዋል። አንዴ ሴትዮዋ እንድትናገራቸው ያደርጋል። በቃ በዛ ምክንያት እውነቴን አገኛታለሁ ብሎ ስላሰበ ካሌብ በጣም መጥፎ ነገር እያደረገ ነው። ምክንያቱም ድህነትና ፍቅር እኮ አብሮ አይሄድም እያለ ኤርሚን ለማናደድ ይሞክራል። እነሱ ግን ችግራቸውን ተቋቁመው እየኖሩ ይገኛሉ። ከዛ ኤርሚ እንግዲህ አሁንም ዶክተሩም በጣም ስለተግባባው ጥሩ ሆኖ ስላገኘው ዶክተሩን ሄዶ ስራ እንዲፈልግለት ይጠይቀዋል። ዶክተሩም ስራ እንዴት መስራት እንደምትችል በምን አውቃለሁ? በአሁኑ ሰዓት ታማኝ ሰው የለም ይለዋል። ዶክተሩ እኔ ከዚህ በፊት ችግርን አይቼ አላቅም። ችግር ምን እንደሆነ ድሃ ምን እንደሆነ እንኳን አላውቅም። አባቴ አቶ ጌቱ ይባላል። ጌቱ የሚባል ሞላለሁ እናቴም እንደዛው። ስለዚህ እኔ ድህነትን የሚባል አላቅም ሲለው ዶክተሩ ጌቱ ታውቀዋለህ ሲለው አይ አላውቀውም፣ ሞሉን ግን አውቀዋለሁ ይለዋል። ከዛ ዶክተሩም በኤርሚም እንደዚህ ዝቅ ብሎ በመኖር በጣም ይገርምና በጣም ይደነቃል። ከዛ ለማንኛውም እስኪ አንድ ሰው አለ፣ እሱን አማክሬ የምነግርህ ይሆናል ይለዋል። ከዛም እንግዲህ ኤርሚ ምንም አይነት ነገር ስላልደበቀው ለዶክተሩም፣ ዶክተሩም ቶሎ ብሎ ለኤርሚ ስራ እንዲገኝለት ያደርጋል። ከዛም እንግዲህ አንድ ገራጅ ቤት ተቀጥሮ እንዲሰራ ያመቻችለታል። ከዛ በነጋታው ሲሄድ ስልክ ገዝቶ ምን ብሎ ከዚህ በኋላ ስራው እንግዲህ ሲገኝ በስልክ ደውዬ ያሳውቃለው ብሎት ነበረ። ስልኩን ይዞ ሄዶ ቶሎ ብሎ እውነቴ ጋ ይሄዳል። ለእውነቴም ዶክተሩን እኮ አግኝቼው ነበረ ከዛ ስልክ ብሎ ሳይጨርስ ዶክተሩ ለኤርሚ ስልክ ይደውለታል። ስራውም እንድታገኘለትና መጀመር እንደሚችል ይነግሯል። ከዛም በጣም ይደሰታል። አውርቼ ሳልጨርስ ስራውም ተገኘ። ስልኩንም የሰጠኝ ዶክተሩ ነው፣ ግን የዶክተሩ ውለት አበዛብን ብልና እሷን በጣም ትደሰታለች። ከዛም እንግዲህ ኤርሚ ስራዋን ሀብሎ ይጀምራል። ትንሽ ለጊዜው ቢከብደውም፣ ግን ሰውየው ባለቤቱ ቤቱ ራሱ በጣም ነው የወደደው በታታሪነቱ። ጓደኞቹ ምዛ የሚሰሩት እነሱን ከነሱ ቶሎ ብሎ እውቀቱን አግኝቶ በጣም በታታሪነት እየሰራ ዶክተሩ እየመጣ ይጎበኛቸዋል። ሚሳሳ አደርሷል ምሳት በጣም ቆየ። የጀመርኩትን ልጨርስ ብዬ ነው ይላል ኤርሚ። እንግዲህ በትጋት ስራውን እየሰራ ስለሆነ አሰሪውም በጣም ተደስቶበታል። ከዛም ዶክተሩ እንግዲህ ኤርሚን ከጎበኘ ሰላም ካለ በኋላ ሰውየው ጋ ይሄዳል። እንዴት ነው ይለዋል። በጣም ጎበዝና ታታሪ ነው። ችግሩ የአሁን ሰዎች እውቀቱን ካገኙ በኋላ ጥለው ይኮበልላሉ። ያንን የፈራሁት። ይህን የምልህ ደግሞ ብዙ ልጆች እጃቸውን ይዤ ሙያ ያስተማርኳቸው ጥለው ስለሄዱ ነው። በዚህ እንኳን አትጠራጠር፣ በዚህ እኔ ስለተማመንኩበት ነው። ይህ ልጅ በጣም ብዙ ነገሮችን ያሳለፈ በጣም ጎበዝ ነው። ለአሁኑማ በጣም ጎበዝ ነው፣ ከሚገባው በላይ እየሰራ ነው፣ እውቀትም ቶሎ ነው የገባው ይለዋል። በል ለማንኛውም አሁን ና ሻይ ቡና እንበል ይለውና ዶክተሩን ይዞት ይወጣል ማለት ነው። ዶክተሩም እንግዲህ ከዛ እውነቴ ትደውለታለች። እውነቴም ዶክተር፣ እባክህ እናቴን ሄደህ ይልኝ ትለዋለች። እሱም አይ አንቺ ሄደሽ ይቅርታ ብትያት አይሻልም? ይችላት እሷ አይ አይኔን በጮይቼ ጥያት ከኮበለልኩ በኋላ እንዴት ነው እሷን ሄጅ አማየው እባክ አሁን ሄደ ህሊና ሽማግሌ ሲላክ የዛኔ ትታረቀኝ ይሆናል ትለዋለች። ምክንያቱም ለኤርሚ ሽማግሌ መላክ እንዳለበት እርጉዝ ነኝ ላክ ስትለው በጣም ተጨንቃ ነበር። እሱም ይሄማ ቀላል ጥያቄ ነው ብሎ በሀሳቧ ስለተስማማ በጣም ደስ ስላላት ዶክተሩንም ተነግረዋለች ማለት ነው። ከዛም እንግዲህ ኤርሚ ዶክተሩን ያማክረዋል። ዶክተሩም እንግዲህ አስቸኳይ ነው እንዲላት ይህንን አላለችኝም ብቻ ግን ሽማግሌ መላክ አለብኝ አለብን ያለችኝ ይለዋል ማለት ነው። ከዛ እንግዲህ እሺ እናስብበትና እናወራለን፣ በቃ ግዜህን አልወሰድብህ ወደ ስራ ኪድ ይለዋል ማለት ነው። ከዛ እንግዲህ ኤርሚ ያው ወደ ስራው ያተኩራል ማለት ነው። ከዛ ያው ወደ ቤት ስራውን ጨርሶ ቤት ሲሄድ፣ ከዛ ስራውን ጨርሶ ወደ ቤት ይሄዳል። እውነቴን፣ ከዛ የሚገባሽን ህይወት ስላላኖርኩሽ በጣም ይቅርታ ትላለች። እኔ ከዚህ በፊት ከእናቴ ጋር ሁሉ ሸጨ ነው የምኖረው። አሁን ደግሞ አንተ ሰርታ እያኖርካኝ ነው። ስለዚህ አሁን ከዛ የተሻለ ህይወት እየኖርኩ ነው ትላለች። ያ ሌላ ህይወት ነው። እኔ ያልኩሽ የዚህኛውን ህይወት ነው። የሚገባውን ህይወት ስላልተሰጠሽ ይቅርታ ይሏታል እሷም ነገ የተሻለ ነው። እኔም ደግሞ ትንሽ ከተሳለኝ ስራ ፈልጋለሁ ትላለች። እሱም እንግዲህ እሺ ይላታል ማለት ነው። ከዛ ዶክተሩ ጋር ትሄዳለች። ሙሉ ጤንነት ድጋሚ ቼክ ስታደርግ ዶክተሩ አሁን ሙሉ ጤንነትሽ ያንቺም የጽንሱም ደህና ነው፣ ግን ራሽን መንከባከብና ራሽን መጠበቅ አለብሽ። ስራም ሳይገኝልሽ አልቀረም፣ ለማንኛቸውም ነገሮችን አስተካክዬ እነግርሻለሁ። እውነት እውነት ስራ ተገኘን ትለዋለች። እሱማ ዶክተር ምን ማለት እንዳለብኝ አላውቅም እንቻ በጣም አመሰግናለሁ ትለውና ተነስታ ጨብጣ ትወጣለች። ከዛም እንግዲህ ኤርሚ ተመልሶ ያው እስራው ላይ እየሰራ አሰርጉ ትኩር ብሎ እያየው ነበረ። በትጋት እየሰራ በሁኔታው እየተደነቀ ኤርሚ ዛሬ ምሳኔ ነው የሚጋብዝ የምሳስ አደርሷል እኮ ሁላቸውም ሄደዋል ወጥተዋል። አንተ ብቻ ነው የቀረ ይላል። አይ ይችን ልጨርስ ብዬ ነው፣ እወጣለሁ፣ እበላለሁ ይላል። ከዛ አይ ምሳኔ ነው ዛሬ የሚጋብዝ ሲለው ምሳ እኮ ይዣለሁ እንዴ፣ ግብዜን አልፈለግከውም እንዴ ሲለው አይ እንደዛ ማለት አይደለም ይለውና፣ በል ለማንኛቸውም አሁን ልብስህን ቀያይርና እንሄዳለን ይለዋል። ከዛም ኤርሚ በሀሳቡ ይስማማና ልብሱን ቀያይሮ ምሳሌ በሉ ከአሰሪው ጋር ይወጣሉ። ልክ ከበሩ እንደደረሱ የኤርሚ አባት ወደ አሰሪው ጋ ይደውላል። ከዛ ሄሎ ጌች ጌትሽ እንዴነ፣ ሰላም ነካል ወላ ሰላም። መኪና መኪና ምን ሆነች ይለው። ያው መኪናው እንደተበላሸች ይነግረዋል። በቃ ነገ አምጣት እኔ ራሴ ሰራልሃለሁ ይለዋል፣ ማለት ነው። ከዛ የሚገርምህ ብዙ ደንበኞች አሉኝ፣ እኔ ካላየሁላቸው ደስ የማይላቸው ስለዚህ፣ አሁን ሁሉንም አውቃል፣ የቀረውን ደግሞ ነገ እኔ ራሴ ያሳያለሁ። ኤርሚ ጌቺ ሲል በጣም ደንግጧል። ከዛም ነገ ያሳያለሁ ስራው ደግሞ በጣም ደስ ብሎታል፣ ማለት ነው። ከዛ እንግዲህ በሀሳባቸው ይስማሙና ምሳቸውን ሊበሉ ወደ ምሳ ቦታ ይሄዳሉ፣ ማለት ነው። እንግዲህ ኤርሚ ዞሮ ዞሮ ነገ የአባቱ መኪና ይሰራል አይሰራም፣ የሚለውን በቀጣይ ክፍል የምናየው ይሆናል። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። ሁላችሁም የምታበረታችን ከጎን ይላላችሁ፣ ክብር ይስጥልኝ። አመሰግናለሁ። ቀጣይ እስከምንገናኝ ሁላችሁም በያላችሁበት ፈጣሪ አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። በቀጣይ እስከምንገናኝ ባይ